ሰላም ሰላም ውድ የዩቱ ተከታዮች እንደምንሰነበታችሁ ሰላማችሁ እያላችሁበት ሲበርክት እያልኩኝ ወደ ዛሬው ፕሮግራሚ መወስዳችሁናል። የዛሬው ፕሮግራሚ ርስ እንግዲህ የሚሆነው ኢትዮጵያና እግር ኳሷ እንዲሁም ሚዲያው በአራቱ መንግስት አስር ምን ይመስላል? ምን አይነት ሁነቶችን አሳለፈ የምትን እንግዲህ የመቶ መት ታሪክ እንግዲህ ወደ እናንተ ማቀርብላችሁ፣ እናንተ ብቻ ግን እስከ ዝግጅት የፍጻሜ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። ወደ ፕሮግራሚ ልግባ። እንግዲህ ኢትዮጵያና እግር ኳሷ መቼ የተዋወቁ ማንስ አስተዋወቃቸው ወደሚለው ሀሳብ እንግባ። ኢትዮጵያና እግር ኳሷ እንግዲህ ተዋወቁ ተብሎ የሚታሰበው ወይም መረጃዎች የሚያመላክቱት በ19 20ዎቹ ገደማ በውጭ ሀገር ዜጎች እንደሆነ ይነገራል። የአርሜኒያ፣ የፈረንሳይ፣ የብሪቴን እንዲሁም የጣሊያን ዜጎች እግር ኳስን ወደ ኢትዮጵያ እንዳመጡ መረጃዎች ያሳያሉ። እንግዲህ ከ1920ዎቹ በኋላ እንግዲህ ኢትዮጵያና ማለትም ኢትዮጵያ ዜጎችና እግር ኳስ ታወቁ ማለት ነው። 1935 ኢትዮጵያ እንግዲህ የመጀመሪያውን ክለብ ያገኘበት ጊዜ ነበር። ቅዱስ ጊዮርጊስ የሚባለው የእግር ኳስ ክለብ እንግዲህ ምስረታውን ያደረገበት ነበር። 1935 ድረስ እንግዲህ ኢትዮጵያ ምንም አይነት የእግር ኳሳዊ ውድርም አልነበራትም፣ ምንም አይነት የእግር ኳስ ክለብ አልነበረም። 1935 ግን ቅዱስ ጊዮርጊስ የሚባል ክለብ ተመስርቷል ማለት ነው። እንግዲህ ከ1935 በኋላ ወደ 1939 ስንሄድ የክልል ሻምፒዮናዎችም የተጀመሩበት ጊዜ ነበር። 1938 በተለያዩ ክልል ላይ ክልሎች ላይ የተለያዩ የእግር ኳሳዊ ውድድሮች ማካሄድ ጀምረዋሉ ማለት ነው። እንግዲህ እስካሁን ከ1920ዎቹ እስከ አርባዎቹ ውስጥ የኢትዮጵያ ሕዝቦች እግር ኳሳዊ ዜናዎችን በምን ነበር የሚያገኙት ወይም ደግሞ እግር ኳሳዊ እውነቶችን በምን ነበር የሚካተሉት የሚለውን እስቲ እስከ 1940 የነበረው እውነቶች ለማየት ያህል የተለያዩ መንገዶች ነበሩ። እግር ኳስን ለመካተል የመጀመሪያው መንገድ የምንለው በአካል በመገኘት እግር ኳስን መካተል ነበር። ከዛ ውጭ ለጋዜጣ ደለው ስፖርት የተለያዩ እትሙ ኖሮ የሚያደርገው ጋዜጣ ነበር፣ የተለያዩ ስፖርታዊ ዜናዎችን ለሀገሪቱ ህዝቦች የሚያደርስ እንዲሁም ደግሞ ብራና ሰላም ነበር ብቸኛው የእግር ኳስ ሀሳቦችን የሚያቀርብ እንግዲህ ብቸኛው ጋዜጣ የነበረው። ብራና ሰላምም እንግዲህ በህትሙ ላይ ጥቄት የሆኑ እግር ኳሳዊ ዜናዎችን ያቀርብ ነበር። እንግዲህ ከ1940 በኋላ የኢትዮጵያ እግር ኳስ በከፊልም ቢሆን መሻሻል ያሳየበት ነበር። ከዛ መሻሻል አንዱ የሆነው ደግሞ የግዙፉና ለእናት ሀገሩ አንዱ የሆነው የአዲስ አበባ ስታዲየም መገንባት ነበር። 1940 ላይ የአዲስ አበባ ስታዲየም መገንባት ትልቅ ትልቅ ተጽዕኖ ፈጥሮ ነበር ወደ እግር ኳሱ እንዲወደድ እንዲሁም ደግሞ እግር ኳሱም በኢትዮጵያ ህዝብ ውስጥ ልብ ውስጥ እንዲገባ የተለያዩ በተለያየ መንገድ እንግዲህ ትልቅ ተጽዕኖ ፈጥሮ ነበር ማለት ይቻላል። ከ1940 በኋላ ወደ ወደ 1943 ስንሄድ እንግዲህ ኢትዮጵያ በአፍሪካ ደረጃ የመጀመሪያው ሀገር ሆነችበትን የእግር ኳስ ፌዴሬሽን መመስረት ነበር። ይህ እንደ አፍሪካ የመጀመሪያ ረጋት ነበር። ብዙ አፍሪካ ሀገራቶች በዚ ሰዓት እንግዲህ ነፃነታቸውን ለማግኘት ደፋ ቀና የሚሉበት ጊዜ እንግዲህ ኢትዮጵያ የራሷን የሆነ የእግር ኳስ ፌዴሬሽን ያገኘችበት ነበር። የመጀመሪያው ፕሬዚዳንት ማን ነበር ለሚለው እ ኢትዮጵያ እግር ኳስ ፌዴሬሽን የመጀመሪያው ፕሬዚዳንት የነበሩት አቶ ይድነቃቸው ተሰማ ነበሩ። አቶ ይድነቃቸው ተሰማ እንግዲህ በኢትዮጵያ እግር ኳስ ታሪክ ትልቅ ስምና ትልቅ ትልቅ ባለውለታ ናቸው። በኢትዮጵያ እግር ኳስ ብቻ አይደለም፣ በአፍሪካ እግር ኳስ ደረጃም ትልቅ ትልቅ ባለውለታ የሆኑ ሰው ነበሩ። እንግዲህ እሳቸው ለብቻቸው ለብቻቸው ፕሮግራም የሚያስፈልጋቸው ሰው ናቸው ማለት ይቻላል። እንግዲህ ከ1943 የኢትዮጵያ እግር ኳስ ፌዴሬሽን ከመመስረት በኋላ 1944 ኢትዮጵያ ሻምፒዮና የተጀመረበት ዓመተ ምሕረት ነበረ 1940 አራት እንግዲህ በአምስት ቡድኖች ነበር በአምስት ቡድኖች ነበር። እንግዲህ የኢትዮጵያ ሻምፒዮና የተጀመረው ከአምስቱ በሚገርም ሁኔታ አራቱ የውጭ ሀገር ዜጎች ስብስብ ነበር። ብቸኛው ኢትዮጵያን ወክሎ የነበረው ቅዱስ ጊዮርጊስ ነበር ማለት ነው። እንግዲህ ከ1940 በኋላ ኢትዮጵያ የመጀመሪያው ኢትዮጵያ የመጀመሪያው ጨዋታ ሆነ ያደረገው ከማን ጋር ነበር? መቼስ ነው? ውጤቶስ ምን ይመስላል? የሚለውን እ እንግዲህ ኢትዮጵያ ቢረዱ ለመጀመሪያ ጊዜ ጨዋታ ያደረገው 1947 ነው። ኢንተርናሽናል ጨዋታ ማለት ነው። ያ ያደረገው ደግሞ ከፍሬንች ሶማሌላንድ ጋር ነበር። እንግዲህ ኢትዮጵያ ቢረዱን የአሁኗ ጅቡቲ ማለት ነው። ፍሬንች ሶማሌላንድ አምስት ለባዶ በማሸነፍ እንግዲህ የመጀመሪያ ጨዋታውን በድል የጀመረበት ጊዜ ነበር። ወደ 1952 ስንሄድ እንግዲህ ኢትዮጵያ የፊፋ አባል የሆነችበት ነበር። ይህ እንደ አፍሪካ አሁንም ኢትዮጵያን በብቸኝነት ያስቀምጣታል። እንደ አፍሪካም የመጀመሪያዋ ሀገር ነበረች የፊፋ አባል ስትሆን። ከ1952 በኋላ እንግዲህ በአቶ ይድነቃቸው ተሰማ ጠንካራ ስራ በ1957 ካፍ እንዲቋቋም ባደረጉት ጥረት ካፍ ተቋቁሞ ነበር። ካፍ ከመቋቋሙ በኋላም የአፍሪካ ዋንጫዎች መደረግ የጀመሩበት ጊዜ ነበር። 1958 ማለት ነው የመጀመሪያው የአፍሪካ ዋንጫ የተደረገው እንግዲህ እስካሁን ባለው ማለትም ከ1940 እስከ 1958 ኢትዮጵያኖች፣ አሁንም አንድ ጥያቄ ማንሳት አለብን። ሚዲያው፣ የትኛውም ሚዲያ ነበር የስፖርታዊ ዜናዎችን ለማግኘት የሚጠቀሙት ወደሚለው እንሄድ። እንግዲህ እነዚህን ዜናዎች ወይም ደግሞ ስፖርታዊ ውድድሮችን ውጤትም ሆነ የጨዋታዎችን ዝርዝር ለማግኘት የሚጠቀሙት ራዲዮ ኢትዮጵያ ነበር እንዲሁም ደግሞ አዲስ ዘመን ጋዜጣ ነበር። እነዚህ እንግዲህ ሁለቱ ኢትዮጵያኖች በይበልጥ የሚጠቀሙት አማራጭ ነበር ማለት ነው። ከ198 በኋላ እንግዲህ ወደ 1962 እንጂ የኢትዮጵያ እግር ኳስ ወርቃማው ጊዜ የኢትዮጵያ እግር ኳስ ወርቃማው ጊዜ ያልንበት ምክንያት አለን። ምክንያቱም ብቸኛውን የአፍሪካ ዋንጫ ኢትዮጵያ ያሳካችበት ዓመተ ምሕረት ነበር። እንዲሁም ደግሞ ኢትዮጵያ ቴሌቪዥን በቀጥታ 1962 ላይ ማለት ነው ስርጭቱን የጀመረበት ጊዜም ነበር። ይህ 1962 እንግዲህ በብዙ መንገድ እንግዲህ ለኢትዮጵያ ታሪካዊ ዓመተ ምሕረት ነው ማለት ይቻላል። 1962 እንግዲህ ያን አፍሪካ ዋንጫ ኢትዮጵያ በአዲስ አበባ ስታዲየም አስተናግዳ ነው እንግዲህ ራሷ ማሸነፍ ይችላለች። ያኔ እንግዲህ በምስሉ ላይ እንደምትመለከቱት አጼ ኃይለ ሥላሴ ለሉቻኖ ቫሳሎ ዋንጫውን ሲሰጡ ነው። እንግዲህ ሉቻኖ ቫሳሎ ኢታሎ ቫሳሎ ሁለት ወንድማሞች ኢትዮጵያን ተጫዋቾች በኢትዮጵያ ያኔ ኢትዮጵያ እንግዲህ ዋንጫው እንዲያነሳ ትልቅ ተጽዕኖና ትልቅ ትልቅ ከስኬታች ከኢትዮጵያ ስኬት ጀርባ የነበሩ ሰው ናቸው ተጫዋቾች ናቸው ማለት ይቻላል። እንዲሁም መንግስቱ ወርቁ ግንባር ቀደሙ ተጫዋች ነበር 1962 እንግዲህ እነዚህ በይበልጥ ጎልቶ የወጡ ተጫዋቾች ናቸው እንጂ ብዙ ብዙ ስማቸው ያልተነገረ እንዲሁም ስራቸው ያልተወራ ብዙ ንቅ ተጫዋቾችም የነበሩበት ስብስብ ነው። ያ ስብስብ ከ1962 በኋላም ቢሆን 64 66 68 ኢትዮጵያ ሁለተኛ ሶስተኛ ሁለተኛ ሆና በማጠናቀቅ እንግዲህ በአፄ ኃይለ ሥላሴ ወርቃማውን የእግር ኳስ ጊዜ አሳልፋለች ማለት ይቻላል። ሚዲያውም ቢሆን በይበልጥ ራዲዮ የእግር ኳሳዊ ሁነቶችን በማስተላለፍ ከጨዋታከጨዋታዎች በኋላ የጨዋታችን ውጤት እንዲሁም ከጨዋታዎች በፊት ደግሞ ጨዋታዎችን ፊክስቸሮችን ለህዝቡ በማድረስ ቀዳሚ ነበር ማለት ይቻላል። እንግዲህ ቀጣይ የምንሄደው ወደ ደርግ አገዛዝ ነው ደርግና እግር ኳስ ደርግና እግር ኳስ በኢትዮጵያ ታሪክ እንግዲህ እግር ኳሱ ሲነሳ በደርግ ዘመን የውድቀት ጊዜ ነው ማለት ይቻላል ከዛ ቀደም ከነበረው ጊዜ ከታየው ትልቅ ስኬት አንጻር በደርግ ዘመን እግር ኳሳችን እጅጉ ነው ወድቆና ተዳክሞ የታየበት ጊዜ ነበር ምክንያት ካላችሁ ደግሞ አንደኛው የፖለቲካው አለመረጋጋት እንዲሁም የኢኮኖሚ አለመረጋጋት እና የተለያዩ ከተያያዥ ነገሮች ይካተቱበታል። በደርግ ዘመን አብዛኛው ትኩረቶች እግር ኳስ ነክ ነገር አልነበሩም። አብዛኛው ነገሮች ካያችሁ ጦርነት ላይ ነበር ማለት ይቻላል። ኢትዮጵያ ያጋጠማት ከሶማሊያ ጋር የነበረው ጦርነት እንዲሁም ደግሞ ከተለያዩ ከሰሜኑ የሀገራችን ክፍሎች ጋር ማለትም ከኤርትራያን ጋር ደርግ ከገባበት ትልቅ ጦርነት ነበር። እዛ ላይ ነበር ማለት ይቻላል ሙሉ ትኩረቱ። እግር ኳሱ እጅግ የተረሳበት እንዲሁም ደግሞ እግር ኳስ ክለቦች ነበሩ። ነገር ግን እነዛ እግር ኳስ ክለቦች ምስረታቸው ሁሉ ከሚሊተሪ ጋር የተያያዘ ነበር ማለት ይቻላል። ለምሳሌ እንደነ መቻል እንዲሁም እነ ፌዴራል ፖሊስ በይበልጥ ጎልቶ የሚታዩ ነበር። እንዲሁም ደግሞ የቀዳሚው ክለብ ላይ ያነሰ ነው፣ እንደነ ቅዱስ ጊዮርጊስ፣ ኢትዮጵያ ቡና እጅጉኑ ተዳክሞ የታየበት ነበር። ምክንያት ከተባለ ደግሞ የደርግ አገዛዝ ወይም ደግሞ የደርግ መንግስት ለግል ክለቦች ወይም ደግሞ ፕራይቬት ክለብ የምንላቸው ለነዚህ ክለቦች እንዲሁም ደግሞ ቅዱስ ጊዮርጊስ ከንጉሱ ቤተሰቦች ጋር ትልቅ እገዛ ይደረግለት ነበር። ከዛ በኋላ እንግዲህ ደርግ እገዛውን ምንም አይነት ሰፖርት ለነዚህ ለግል ክለቦች ማድረግ በማቆሙ ምክንያት ነበር እንግዲህ። በደርግ ዘመን ብዙ ሁነቶች ተከስተው አሉ። እግር ኳስ ተጫዋቾች እግር ኳስን ብቻ መጫወት አልነበረም ስራቸው፣ ወደ ጦር ሜዳ እንዲሄዱ በግዴት አይገደዱ ነበር። ያ ደግሞ እግር ኳስ ተጫዋቾች ላይ ትልቅ ተጽዕኖ ፈጥሮም ነበር። እንዲሁም ደግሞ ሌላኛው እጅጉን አስቸጋሪ ነበረው በደርግ ዘመን እንግዲህ ምንድን ነው ካላችሁኝ የእግር ኳስ ተጫዋቾቻችን መጥፋት ነበር። ወደ ተለያዩ ሀገር ለኢትዮጵያ ብሔራዊ ቡድን ወክለው የሄዱበት አጋጣሚ በመጥፋት እና በዛው በመቅረት ኢትዮጵያ ብሔራዊ ቡድን በወጣበት መመለስ እስከ አቶ ድረስ በጣም አስቸጋሪ ሁኔታ ነበር። ለምሳሌ እንደነ ተካበ ዘውዴ፣ እንደ ነጋሽ ተክሊት፣ እንደነ ሙልጌታ ወልደስ፣ እንዲሁም ስመገና ነው አጥቂያችን መንግስቱ ወርቁ እንዲሁም ደግሞ እንደነ ገብረመድን መድን ኃይሌ፣ እነ ተክለ ክዳኔ እነዚህን የመሳሰሉ ድንቅ ተጫዋቾች እንግዲህ ከሀገር ውስጥ በወጣው አጋጣሚ ጠፍተው የቀሩበት ሁኔታዎች ነበሩ እንግዲህ ሚዲያው ምን ይመስላል በደርግ ዘመን የሚለውን አንኝ እንግዲህ ሚዲያው በደርግ ዘመን በተለይ ጋዜጣው እጅጉኑ ሰፊ ሽፋን እግር ኳስ አይነቶች ላይ የሚሰጥበት ጊዜ ነበር። ለምሳሌ በሰዓቱ የነበሩት ጋዜጣዎች እንደነ አዲስ ዘመን፣ እንደነ ሰርቶ አደር ጋዜጣ እንዲሁም ደግሞ የዛሬቱ ኢትዮጵያ ጋዜጣ እንዲሁም ደግሞ ኢትዮጵያን ሄራልድ ሄራልድ የተሰኘ ጽሁፉን በእንግሊዝኛ ያደረገ ጋዜጣ ነበር ማለት ይቻላል። ብዙ ጋዜጣዎች እንዲሁም በተለይ ግን አዲስ ዘመን ከፍተኛ በከፍተኛ ሁኔታ እግር ኳሳዊ እውነቶችን የሚዘግብበት ጊዜ ነበር ማለት ይቻላል። እንግዲህ እግር ኳሱ እጅጉን መውደቁን አንስተናል። ሚዲያዎችም ነበሩ። ለምሳሌ ያህል በ1962 ኢትዮጵያ ቴሌቪዥን መመስረቱን እናስታውሳለን። በደርግ ዘመን እንግዲህ በተሻለ ሁኔታ ቲቪዎች ቲቪው ኢትዮጵያ ቴሌቪዥን እንግዲህ እግር ኳሳዊ ሁኔታዎችን የተቀረጹ ምስሎችን የሚያስተላልፍበት ሁኔታዎችም ነበሩ እንዲሁም የተመረጡ የብሔራዊ ቡድኑን ጨዋታዎች ማለትም በአዲስ አበባ ስታዲም የሚደረጉትን ለምሳሌ እንደ ሴካፋ አይነት ጨዋታዎችን የብሄረዶች ሲጫወት የማስተላለፍ እድሎች ነበሩ ማለት ይቻላል። እንግዲህ በደርግ ዘመን የኢትዮጵያ ብሄራዊ ቡድን ትልቁ ስኬት ምንድን ነው ካለን እንግዲህ የ1987ቱ ያ የሴካፋ ዋንጫ ነበረ። የሴካፋ ዋንጫ እንግዲህ በእውነት ለመናገር የኢትዮጵያ ሕዝብ ያን ያንን የሴካፋ ዋንጫ ኢትዮጵያ ቡድን ሲያሸንፍ እጅግ ነው አስደሳች ጊዜ ነበር። የአዲስ አበባ ስታዲየም ከጫፍ እስከ ታች ሞልቶ ነበር። ያ ሙሉ ህዝብ ነበር እና የአዲስ አበባን ስታዲየም ያን የፍጻሜ ጨዋታ ለመታደም የገባው ኢትዮጵያ ከዚምባብዌ አደረገችበት። እንዲሁም ደምስቴ ዳምጤ ዳኙ ገላግሌ ዳኙ ገላግሌ እያለ ያንን የፍጹም ቅጣም ሲመታ እጅጉ ነው እጅጉ ነው በጣም አስገራሚ መቼም ታሪክ ማይረሳውን ድምፅ ያወጣበት ጋዜጠኛ ደምስቴ ዳምጤ ማለት ይቻላል። እውነት ነበረ ያኔ ዝምባብዌ ጋር አንድ አቻ ዘጠና ደቂቃውን ጨርሶ የፍጻሜ ሲከፋ ዋንጫ ፍጻሜ ላይ በመለያ ምት ነበር እና ያለቀው ዳኙ የመጨረሻው ምት መጥቶ ኢትዮጵያዊ ረድን ሻምፒዮን ነበት። ያ ትልቁ ስኬት ነው ማለት ይቻላል። እንዲሁም የኢትዮጵያ ርድን ወደ አፍሪካ ዋንጫ እንኳን ለመሳተፍ እጅጉን ሲቸገርበት የነበረበት ዓመቶች ነበሩ። 1981 ነበር የተሳተፈው እንግዲህ ከአፄ ኃይለሥላሴ በኋላ ለመሳተፍ መስራች የነበረው የአፍሪካ ዋንጫ መስራች የነበረችው ሀገር ለመሳተፍ እንኳን ተቸግራ ነበር ማለት ይቻላል እና በደርግ ዘመን የነበረው ነገር እጅጉኑ አስቸጋሪ ነበር በእግር ኳስ ሁኔታዎች ውስጥ ወደ ኢህአዲግ እንምጣ እስኪ ኢህአዲግና እግር ኳስ ምን ይመስል ነበረ? ምን ተግዳሮቶች ነበሩ? ሚዲያዎቹ ምን ይመስሉ ነበር? እንግሊዝ እና እንግዲህ በኢህአዲግ ዘመን እንግዲህ እግር ኳሱ ወድቋል፣ ሚዲያው ግን እጅጉ ነው እጅጉ ለእግር ኳሱ ሀሳቡን ሲሰጥ በእግር ኳስ ዙሪያ ብዙ ሲወያይ የከረመበት ጊዜ ነበር። እንግዲህ በኢህአዲግ ጊዜ ብዙ ክለቦችም የመጡበት ጊዜ ነበር እንደነ መብራት ኃይል በደርግ ዘመንም ነበሩ ተጠናክሮ እንደነ ማብራት ኃይል፣ እንደነ ኢትዮጵያ ቡና፣ እንደነ ቅዱስ ጊዮርጊስ በደምብ ተጠናክሮ የመጡበት እንዲሁም እንደነ መቻል መከላከያ በሚል ስሙ ተቀይሮ እንዲሁም ደግሞ ኢትዮጵያን ኤሌክትሪክ ወይም ደግሞ ማብራት ኃይል እንዲሁም ደግሞ የክልል ክለቦችም ብቅ ብቅ ያሉበት ጊዜ ነበር። እንዲሁም በኢህአዴግ ዘመን ትልቁ የተሰራው ስራ 1991 ላይ የኢትዮጵያ ፕሪሚየር ሊግ በሚል ድሮ በኢትዮጵያ ሻምፒዮና የምናውቀውን የሀገሪቷን እግር ኳስ ውድድር ወደ ኢትዮጵያ ፕሪሚየር ሊግ በማድረግ የተቀየረበት ነበር። የተለያዩ እንደነ ሐዋሳ ከነማ እንደነ ባህር ዳር ከነማ እንዲሁም እንደነ ጅማ አባ ጁፋር እንደነ ድሪዷ ድሬዳዋ ከነማ እንዲሁም የሀረሪ ክለቦችም ጨምሮ ብዙ የሀገሪቷ ክለቦች መሳተፍ የጀመሩበት ኢትዮጵያ ፕሪሜር ሊግ ተብሎ አስራ ዘጠኝ ከዘጠና አንድ በኋላ ስሙ የተቀየረበት ሁኔታዎች ታይቷል። እንዲሁም ሚዲያው ምን ይመስላል የሚለውን ስናይ ኢቲቪ ከፍተኛ ሽፋን፣ እንዲሁም የግል ሬዲዮ ጣቢያዎች እንዲሁም የመንግስት ሬዲዮ ጣቢያዎች ለእግር ኳሱ ከፍተኛ ሽፋን የሰጡበት ዘመን ነበር እንግዲህ በኢህአዴግ ዘመን እንደነገርኳችሁ ከፍተኛ የሚዲያ ሽፋን ያገኘበት ነው። ነገር ግን እግር ኳሱ አላድግ ብሎ የቀረበት በዳዴ በዳዴ እንኳን መሄድ ያቃተበት ነው። የኢትዮጵያ እግር ኳስም ወደ አፍሪካ ዋንጫው ለመለስ እጅ ጉሩ የኢትዮጵያ ተቸግሮ የነበረበት ከፍተኛ ጥረት ተደርጎ በብዙ አሰልጣኞች በብዙ ተጫዋቾች ጥረትም በ2006 ነበር እንግዲህ በኢህአዴግ ዘመን ትልልቁ ስኬት የምንለው ከ31 ዓመት በኋላ ወደ ደቡብ አፍሪካ አፍሪካ ዋንጫ ያለፈበት የሚታወስና እጅግ ነው። የኢትዮጵያ ህዝብ እጅግ የተደሰተበት ጊዜ ነበር ያ ጊዜ ማለት ነው። እንግዲህ ሚዲያው ግን ቀጥታ ስርጭት ያኔም የኢትዮጵያ ቴሌቪዥንን ጨምሮ ኢትዮጵያ ሬዲዮ፣ እንዲሁም 97 ከኢትዮጵያ እግር ኳስ ስር አልተለየም። ያኔም ቀጥታ ስርጭት ጨዋታዎችን ያስተላልፍ ነበር። እንዲሁም የኢትዮጵያ ፕሪሚየር ሊግ በከፍተኛ ሁኔታ ሽፋን ሰጥቶ ሲያስተላልፍ ነበር ማለት ይቻላል። እንግዲህ እንደነ ቅዱስ ጊዮርጊስም ወደ ቀደሙ እና ኃያልነታቸው የተመለሱበት በተከታታይ የኢትዮጵያን ፕሪሚየር ሊግ ያሸነፉበት ጊዜ ነበር። ሚዲያውም የነሱን ስኬትም ሆነ የተለያዩ የክለቦችን ሁኔታዎች ሲያስተላልፍበት የነበረበት ጊዜ ነበር። በኢህአዴግ ትልቁ ተግዳሮት ወይም ችግር የነበረው በእግር ኳሱ ምን ነበረ? ምን አጋጠመው? እግር ኳሱ እንደ ኢህአዴግም እንደ መንስ የሚታየው ምን ነበር ሲባል እንግዲህ በዛ በ2007 በኋላ በኢትዮጵያ እግር ኳስ እጅግ ሁኑ ለመስማት ሁሉ አስቀያሚ ነገር ሲከሰት ነበር። እግር ኳሱን ወደ ፖለቲካው ሁኔታዎች ወደ ፖለቲካዊ ሁኔታዎች መቀየር ነበር። እግር ኳስ ሚዲያዎችን ወደ ጦርነት ሚዲያ መቀየር፣ ይህ አስቸጋሪ ጊዜ ነበር። ለምሳሌ በአማራ ክልል፣ እንዲሁም በትግራይ፣ እንዲሁም በወረና የነበሩ ነገሮች በጣም በጣም አስቸጋሪ ጊዜ ነበር። የተለያዩ የሕዝቦቿ እርስ በርስ ግጭት ወደ እግር ኳሱ መጥቶ በእግር ኳስ ሚዲያው ላይ ትልቅ ጦርነት፣ ትልቅ ረብሻ እንዲሁም ብዙ ሰዎችም ሕይወታቸውን ያጡበት አጋጣሚዎችም ተበራክተው የታዩበት የአማራው ክልል ተወካይ ፋሲል ከነማ ወደ መቀለው ተወካይ መቀለ ሰብዓ እንደርታ ሄዶ ስታዲየም ሄዶ መጫወት እስካለመቻል ድረስ የደረሰበት ሁኔታዎች የተከሰቱበት ነው። ኢትዮጵያ እግር ኳስ ግን አሁንም አሁንም ማደግ አልቻለም። ሚዲያው ግን እጅግኑ እስካሁኑ ባለበት ሁኔታ ውስጥ እንግዲህ ሚዲያው ከፍተኛ ሽፋን ለእግር ኳሱ ሰጥቷል ማለት ይቻላል። ሚዲያው በጣም ረፍት የለሽ ነው። ቀን ከሌሊት ስለ ኢትዮጵያ እግር ኳስ እድገት፣ ቀን ከሌሊት ስለ ኢትዮጵያ እግር ኳስ ሁነቶች ሲወያይበት እያደረበት ያለ ጊዜ ነው። እንግዲህ በዚህ ዘመን የተለያዩ ጋዜጣዎችም በኢህአዴግ ዘመን እንግዲህ እንደ ናሃትሪክ ስፖርት፣ እንደ ኢትዮ ሊግ፣ እንደ ሪፖርተር፣ እንደ አዲስ አድማስ የተለያዩ ጋዜጣዎችም ብቅ ያሉበት እና በስፋት መስራት ይቻሉበት ጊዜ ነው ማለት ይቻላል። አሁን ላይም ደግሞ ምን ይመስላል እስቲ በብልጽግናው ምን ይመስላል ሲባል ደግሞ በብልጽግና ዘመን አሁንም እግር ኳሱ ምንም ማምጣት አልቻለም። በእግር ኳሱ ምንም ማምጣት አልቻለም። ወደ አፍሪካ ዋንጫው ለመመለስም እጅጉኑ ከብዶናል። ተውት፣ የአፍሪካ ዋንጫውን ማጣሪያዎቹን እንኳን በሜዳው መጫወት አልቻለም። በነገራችን ላይ በኢህአዴግ ዘመን ብዙ ስታዲየሞች ተገንብተዋሉ። ነገር ግን የተገነቡት ስታዲየሞች ጥራታቸው ምንም ነው። ብዙ ስታዲየሞች ተገንብተዋሉ። ጥራታቸው ምንም ምንም ምንም ነው። ብዙ ብሮች ፈሰስ ተደርገዋሉ። እስካሁን ግን ኢትዮጵያ ብሔራዊ ቡድን በሜዳው መጫወት አልቻለም። ስደተኛም ብሔራዊ ቡድን መስርተናል። ይህ አስቸጋሪ አስቸጋሪ ለመቶ ሃያ ሚሊዮን ሕዝብ የሚወክል ብሔራዊ ቡድን አለ ወይ ለማለት ራሱ እጅግ ነው የሚያስቸግር፣ ሁኔታ ውስጥ ነው የምንገኘው። አሁን ላይ ግን እግር ኳሱ እንዴት ነው ሚዲያው ካልን እንግዲህ ሚዲያው ቀጥታ ስርጭት ኢትዮጵያን ፕሪሚየር ሊግ በቀጥታ ስርጭት ሁሉ በማስተላለፍ ላይ ይገኛል። ለምሳሌ ያህል ኦሮሚያን ብሮድካስቲንግ ኔትወርክ ኢትዮጵያን ፕሪሚየር ሊግ አሁን ላይ እንግዲህ በ2018 በቀጥታ ስርጭት ሽፋን ሰጥቶ እያስተላለፈ ይገኛል። ከዚ ቀደም በነበሩት አምስት ዓመታትም ደግሞ ዲኤስቲቪ የዲኤስቲቪ እንግዲህ ሙሉ ኢትዮጵያን ፕሪሚየር ሊግ ሲያስተላልፍ የነበረበት ጊዜ እንደነበረ እናስታውሳለን። ግን የኢትዮጵያ እግር ኳስ አሁንም ማስታወሳችሁ ነገር ኢትዮጵያ እግር ኳስ ትልቁ ስኬት ተብሎ የሚነሳው መቼ ነው? ወርቃማውም የኢትዮጵያ ሎድን ስኬት ከተባለ በአፄ ኃይለሥላሴ ጊዜ እንደሆነ ውድቀቱም እንግዲህ የጀመረው በደርግ ጊዜ ቀጥሎ እስካሁን ግን ያላገገመው የኢትዮጵያ እግር ኳስን የኢትዮጵያ ምድሮድን ኳስን እያየን እንገኛለን። የመቶ ዓመት የኢትዮጵያ እግር ኳስ ታሪክ ይህንን ይመስላል። ሚዲያውም ምን ይመስል ነበረ? የትኛውን ሚዲያ ነበረ ኢትዮጵያ እግር ኳስ አስተላለፈ? የትኛው ሚዲያ ነበር? ኢትዮጵያ ሕዝቦች ከየትኛው ሚዲያ ነበር እግር ኳሳዊ ዜናዎችን የሚያገኙት? ሚዲያው መቼ ተስፋፋ የሚለውን እንግዲህ በደንብ ያየንበት ነበረ። በቀጣይ በሌላ ርዕስ እስከ ስንገናኝ መልካም ጊዜ ነው ላችሁ።